መልአከ ሰላም ነው ቅዱስ ገብርኤል። ለምኑትማ፣ መልአክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። አትፍሩ የሚል ፍራት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ሊቃውንት ሲተረጉሙ ለመልአክ ፍራት አርቆ መናገር ልማድ ነውና ይላል። መልአክ ፍራት አርቆ ይናገራል። ሰይጣን ግን ፍራት አርቆ አይናገርም። ፍራት ያርቃል፣ የተቋጠረ ይፈታል። የቅዱስ የእግዚአብሔር ስም ያረፈበት ስም ሁሉ ይፈራል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ ስሙን አማኑኤል ትየዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ገብርኤል ሉስ እስቲ እዚህ ውስጥ ምን አለ? ምን አስተዋላችሁ? ኤል የሚል ስማል። አሁን ገብርኤል ብለን በጠራኝ ጊዜ በዚህ በቅዱስ ገብርኤል ስም ላይ የማን ስም እንደ ዘይት ፈሷል? የእግዚአብሔር ስም ፈሷል። ገብርኤል ሲባል እግዚአብሔር ይኸው። ለዚህ ነው እስራኤልን ስሜ በላዩ ላይ አለና መልአኬን እንዳታሳዝኑት ተጠንቀቁ ያለ። ለዚህ መላክ ስሰግድ፣ ለቅዱስ ገብርኤል ስሰግድለት በላዩ ላይ የፈሰሰ የእግዚአብሔር ስማል። ይሄን ስም ይዞ ነው የሚመጣ። ቅዱስ ገብርኤል ሲመጣ ገብርኤል ገብርኤል ገብርኤል ሲሉት ሊቃውንቱ በማህሌት አባቶቻችን በሰዓታቱ መርገፍ መተርጉማኑን ሲያስተምሩ ገብርኤል ሲሉት፣ እናንተም መልኩን እየደገማችሁ ገብርኤል ስትሉት የሆነ ነጠላ አካል አይደለም የምትጥሉት። በላዩ ላይ የፈሰሰውን የማንን ስም ጨምራችሁ ነው የምትጠሩት? የእግዚአብሔርን ስም። ያ ይመጣና ያስከብረናል። ያ ይመጣና የተቋጠረውን ይፈታልናል። ቅዱስ ገብርኤል ግርማ ያለውን ክብር የሚሰጠውን ሞገስ የሚያጎናጽፈውን የእግዚአብሔርን ስም ተሸክሞ ነው የሚመጣ። እስመ እግዚአብሔር ይሁ ክብረ ወሞገሰ እግዚአብሔር ክብርን ባለሟልነትም ይሰጣል። እያስተጸንሶ ሙ እግዚአብሔር ሌላ ያውሩ በይውሃት በቅንነት ጸንተው የሚኖሩትን እግዚአብሔር ከባለ ጸግነቱ አሳጥቶ አያስቸግራቸው። እግዚአብሔር ክብርና ሞገስን ይሰጣል። ገብርኤል የሚለው ስም ይፈራል። ለኛም ፈራው እንወደዋለን። አጋንንት ይፈሩታል? ለምን የእግዚአብሔር ስም በላዩ ላይ ፈሷል። ሰይጣን ይፈራዋል፣ አናብስቱ ይፈራሉ፣ እሳት ይፈራዋል። የቅዱስ ገብርኤልን ስም ሲመጣ እኮ ሲመጣቆ የሰለስቱ ደቂቅ እሳት ጸጥ አለ። ታዲያ ቅዱስ ገብርኤል ደግሞ የእግዚአብሔርን ስም ተሸክሞ ነው የሚመጣው ጎበዝ የእግዚአብሔር ስም እኮ ሰማይና ምድርን እንደ ቅቤ ያቀልጣቸዋል። ይሄን ስም ተሸክሞ ለሚመጣ መልክተኛ አፈር ትቢያ ቢልሱለት ያንሰዋል እንጂ ይበዛብታል። ይሄን ስም ተሸክሞ ለሚመጣ ገብርኤል ይሄን ዞ ነው የሚመጣ። እሱ ሲመጣ ለዚህ ነው ምድር ትንቀጠቅጣለች። እምነገጹ ለመላክ በረሃት ምድር አለ ቅዱስ ዮሐንስ ከመልአኩ ፊት የተነሳ ምድር አበራች ነው የሚለው። ራዕየ ዮሐንስ ላይ ከመልአኩ ፊት የተነሳ ምድር አበራች። ጨለማ የሚፈራው ስም ነው ገብርኤል ማለት። እውነቴን ነው የምነግራችሁ፣ መላከ ብርሃን ነው። ወሶ በሬ እግዚአብሔር ለሊሁ እግዚአብሔር ንጽህና ይፈኖ መላኮ ብርሃናዊ ብርሃናዊ የዘመጽሐ ቤኪ። እግዚአብሔር ንጽህናሽን ቅድስናሽን ባየ ጊዜ ተርታ መልአክ አይደለ፣ ባለሟል መላኩን ያልታወቀ መልአክ አይደለ፣ ቅዱስ ገብርኤልን መላክ መልአክ ጽልመት አይደለ፣ መልአክ ብርሃን ቅዱስ ገብርኤልን ላከል ወዳን ይችላልከ ነው ያለባህሪያቆስ። የቅዱስ ገብርኤል ስም ግርማ አለው፤ ሲመጣ እሳት ይፈራዋል፣ በሰለስቱ ደቂቅ በቂርቆስ ጊዜ እንዳየረው። የተዘጋ ነገር ይከፍታል ቅዱስ ገብርኤል ሲመጣ ዳንኤል ሱባኤ ገብቶ የሱባኤ ቁጥር ተገልጾለት ትርጉሙ ጠፍቶት ሲቸገር ቅዱስ ገብርኤል ከች አለ። ትርኢተ ዳንኤል ምዕራፍ 9 ላይ አለ፣ መጻእኩ ከመፈክር ለከ እስመ ብእሴ የፍቶት አንተ ምስጢር ሊተረጉሙልህ የምትገባ ነቢይ ነህና ለአንተ ልተረጉምልህ መጣ ለው። ሲመጣ ደግሞ እየበረረ መጣ ይለዋል። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርባል። ደግሞ ደስታ ታድሎታል። ሁልጊዜ በቅዱስ ገብርኤል እንደው በደብሩ በሰፈሩ ሁሉ ዞር ዞር ያለ ሰው ደስታ ሳይሰማ ይውሉ። ከልቤ ነው የምነግራችሁ። እንደው ሰበካ ጉባኤው ደብሩ እንዲፈጸም እንደዚህ እንደዚህ ያበል ብሎኝ እንዳይመስላችሁ ከልቤ ነው የማምላክ ማም ነውን የምናገር ቅዱስ ገብርኤል የደስታ መልአክ ነው። ዘይት ደስ ያሰኛል፣ ሲቀቡት ፊት ያበራል ደስ ያሰኛል። የእግዚአብሔር ስም ደስታ ነው። ቅዱስ ገብርኤል ይሄን ስም ተሸክሞ ይመጣል። ስንጠራው ይሄን ስም ይመጣል። ለድንግል ማርያም ደስታ ነገራት። ለሶምሶን እናቶች፣ ለማኑሄና ለናቱ እናት አባቱ። መጽሐፈ መሳፍንት ምዕራፍ 13 ላይ እንደምታነቡት ልጅ አጥተው ሲኖሩ ተወልዳላችሁ ደስታ ነገራቸው። ልጅ አጥቶ ላዘነው ለዘካርያስ ደስታ ነገረው። በጨለማ ላሉት እረኞች ትልቁን ደስታ ነገራቸው።